ለምን አይነው ነገር በዓይን ይገባል? እንደዚህ ጋይስ አስር ቁጠሩና አንቃሉት። ቪዲዮ ካላበራ ተረኛ። ከሶስታችሁ ማን ነው ቀድሞ የገባው? ከሻሎ፣ ከቤቢ እና ከቲና ከሶስታችሁ ማነው ነው የቀድሞ የገባው? እየጻፍኩሽ ስለነበረ አላየሁም። ማን ይቀድማል? ከሶስታችሁ ማን ነው ቀድሞ የገባው? እኔ እንጃ። ከፈለግሽ እኔንም ትችያለሽ። እሺ ማ መጨረሻ ላይ ገባሽ። እሺ ስለዚህ አይ ቲንክ ቤቢ ትቀድማለች። ወደ ቤቢ ይሄዳል። ቀርማ እሺ ዩዘር እስካውን ድረስ ምን እያደረገ ነው? ቪዲዮ አላበራም። ሞድሬተሮች ምን እየጠበቃችሁ ነው? ይሄኔ ብቆጥር 20 አደርሳለሁ። እና ደግሞ ከማስገባታችሁ በፊት ፎሎዋቸው አንድ ሺህ መሆኑን እርግጠኛ ሁኑ። አንድ ሺህ ፎሎ የሌለው ሰው ቪዲዮ ማብራት አይችልም። ስለዚህ አንድ ሺህ ፎሎ የሌለው ትዳር ፈላጊ ነኝ ብሎ ሲጽፍ ሲጽፍ ውሎ ቢያደር እንዳታስገቡ ደግሞ ማጨት ፈልጌ ነበር አይደለም ተብሎ የሚጻፈው ትዳር ፈላጊ ነኝ። ምንድን ነው ማጨት ፈልጌ ነበር? የዘገጠ ቃል የምትጽ ትዳር ፈላጊ ነኝ ብለህ ጻፍ። ትን ማጨት ፈልጌ ነበር ሀቡ እያለ አስር ይጽፋል። ሺዝ ማሬድ ማናት። ኢፍ ሺዝ ማሬድ ባሏ ይምጣ። ያገባች ናት እያሉሽ ነው። አንቺ ባሏ ነኝ የምትላካል ካለክና አ ኮመንት ላይ ያገባች ናት ይሉሻል። ኖ አብዬ ኧረ እኔ ጫወን ዋነኝ የሚላ ካልካለ ይምጣ ችግር የለውም፣ ይምጣ እና ፊት ለፊት ነው ያ። እሺ ቤቢ፣ ቤቢ ኢንተርናሽናል ሪኮርድ ሪኮርደር ነሽ? ኖ አይ ደስ ስለሚለኝ ነው እንጂ አምና። እሺ ቤቢ የምትፈልጊው የትዳር አጋር የምን እምነት ተከታይ ይሆን? የእምነቱ ተከታይ ኦርቶዶክስ፣ ኦርቶዶክስ ኦርቶዶክስ ደስ ይላል ድምፅሽ ስሞኪ ድምፅ ነው ያለሽ አረ ገና ስት እንደ ብቃት ስዩም አደለ ጋይስ ስሞኪ ድምፅ ይባላል እንደዚህ አይነት ድምፅ እሺ የት ሀገር የሚኖር ኢትዮጵያ ኢትዮጵያ እሺ እድሜው ሀያ ስምንት ኦ ሰላሳ 280 ልግሻለ ከ28 እስከ 30 እሺ። ቁመቱ ረጅም፣ አጭር፣ መካከለኛል ደረት ያለው ሰውነቱ ወፍራም፣ ቀጭን፣ መካከለኛ። ቀጠልም አይበል ምንም አይበል። ደረት ያለው ሲክስ ፓክ ማለት ነው። ደረት ያለው ቼስት ያለው ብረት የሚያነሳ አሚን ሲታይ ደስ የሚል ሲታይ ሰውነቱ ደረት ያለው ግን ደረት የሌለው ጠራ ደረቶች አሉ። ለነገሩ ደረት ያለው ሲታይ የሚያስደነግጥ ሲታይ የሚማርክ እና ባርባራ ፂም ያለው እዚህ እና እዚህ ላይ ፂሙ ሞላ ያለ ፂም ያለው። እንደዛ ከሆነ ግን እኮ ፂም ካለው ሲክስ ፓክ ካለው ቸስት ካለው በቃ የሚያምራቋሁን ካለ ሴቶች ይቀሙሻል። ስስ ያለው የሚያዋጣው በዚህ ሳትደርግ ስለዚህ እንዳይቀሙኝ ስራዬን ማሳመር ነው። እንግዲህ አጉዬ ጎበዝ፣ አንቺ አሳምረሽ ትይዋለሽ። አንበሳ። እሺ፣ መልኩ ጸይም፣ ቀይ፣ ጥቁር፣ እንደኔ አይነት ስኪን ቢኖረው ውጪስ? ቤር ጸይም ማለት ነው ጸይም። እሺ፣ ስራ ቢኖረውም ባይኖረውም ችግር አለው? አረ፣ መሰራትማ አለበት። ግድ ነው ግድ ነው። እሺ፣ አግብቶ የፈታ ቢሆን ችግር አለው ነው ችግር የለውም? አጉት የፈታ አለው አልፈልገም አይ ያልፈታ እህ ያላ ገባ እሺ ሳያገባ ከኤክሱ የወለደ ቢሆን ችግር አለው ልጅ ያለው ቢሆን ኖ ያ ችግር አለው አልፈልገም ኖ ልጅ ኦኬ ያልወለደ ያልወለደ ኦኬ ሶ የቤቢ ኮዷ ዜሮ አራት ነው መስፈርቷ የኦርቶዶክስ እምነት ተከታይ የሆነ ኢትዮጵያ ውስጥ የሚኖር ረጅም ቁመት ያለው ጺም ያለው ሰውነቱ ደረት ያለው ሲታይ የሚማርክ እድሜው ከ28 እስከ 30 የሆነ መልኩ ፀይም የሆነ ስራ ግድ ነው ያላገባ፣ ያልወለደ። ይህንም መስፈርት የምታሟላ ወንድሜ ካልተወለደ ማሉ ይህም መስፈርት የምታሟላ ወንድሜ ካለቅ ኮድ ዜሮ አራት ትጽፋለህ ትገባለህ፣ ቪዲዮ ታብራለህ፣ ከቤቢ ጋር ትገናኛለህ። ሜስኮ ግን አልተወለደም። ለምን አላችሁ? ማለት ኢትዮጵያ ውስጥ የሚያምር ወንድ የለም፣ ፂም ያለው ደረት ያለው ምናምን እያላችሁ ባለው ነብቻ፣ ይኸው ዳዊት ዳዊት ዜሮ አራት ሰላም ነው ወንድሜ፣ አለ እንዴት ነሽ አለን አለን። ቪዲዮ አብረን አይ መጀመሪያ ከእንቅልፋትን ቃል አይ መብት የለክም እንደዚህ የመናገር ቪዲዮ ታበራለህ ካለምንዛ እንደዚህ ትነቀላለህ ቪዲዮ ሳታበሩ እንድታወሩ እራሱ አልፈቅድላችሁም ቪዲዮ አብሩ መጀመሪያ እና ደግሞ አትናደዱ ደረት የሌላችሁ ወንዶች ፂም የሌላችሁ ወንዶች እንደ ዳዊት ገብታችሁ አትናደዱ እናንተ ፂም ባይኖራችሁ ፂም ያለው አለ እናንተ ደረት ባይኖራችሁ ደረት ያለው አለ ስለዚህ አትናደዱ እሺ ሶዲ እየጠበቅን ነው ቪዲዮ እንድታበራ ሪሙቭ ልትደረግ ነው አንድ ሁለት ሶስት፣ አራት፣ ሰባት፣ ስምንት። አብርቷን ጋይስ፣ እንዳትነቅሉት ሶፊ መልሽ፣ ካሜራው ቆይቶበት። እሺ ዜሮ አራት ጽፌ ነው። ጆ ኦር ኤርሚ ከሁለት አንዳችሁ ማነው ዜሮ አራት ጽፎ የገባው?

እና ደግሞ ቆመት ደረቱን ማየት ትፈልጋለሁ። ቆሞ ቢደረግ እራሱ ደረት ክን ማየት ትፈልጋ በውስጥ ነው። ደረቱን አደባባይ ላይ ያሳያል። ጨዋ ነው። እዳፍ ለኔ ነው፣ ሁሉ ሶስቱም ላንቺ ነው። አንቺ አወዳደረሽ ትቀጥራለሽ። ለምሳሌ አንቺ የሆነ ካምፓኒ አለሽ እና ሰራተኛ ልትቀጥሪ የምትፈልጊ ሁሉም ሲቪ ያስገባ እና አንቺ ሲቪ አንብበሽ አፕሩቭ ታደርጋለሽ። ራይት ልክ እንደዛ ማለት ነው። ያ ስለዚህ ኤርሚ ሎክስ ጉድ፣ ፈገግታው ደስ ይላል። ጠይቂው ኦርቶዶክስ ነው ኮ ሆይ መስፈርቶችሽን መጠየቅ ትችላለሁ። ኦፍኮርስ ትችላለች። ለምሳሌ ከመስፈርቶችሽን ያሟላል አያሟላም የሚለውን ጥያቄ መጠየቅ ትችላለች። እምነቱን፣ እድሜውን እና የሚኖርበት ሀገር። ባለትዳር ከሆነ ብቻ ነው አንድ ሰው የሚፈራው ካሜራ ሂዝ ኖት ሪል ፐርሰንት የሆነ ፕራይቬት ላይፍ እንዳለው ያሳውቃል። ቀለበት የለ፣ ምንም የለ። ጩዋ ሀቢብቲ እነሱ እንኳን ቀለበታቸውን ዱቅ አርገው ነው የሚመጡት። ቀለበት አርገው እኮ አይመጡም። አሃ እሺ፣ ሚስት አለው። ሀቡዬ፣ እሺ፣ ማሬ፣ ይሄው እሱም እኮ አመለጠ ሲባነንበት። አው ግን ቆንጆዬ ነበር፣ ፈገግታው ደስ ይል ነበር። አው ቆንጆማ ቆንጆ ነው፣ ፈገግታውም ደስ ይል። እሺ፣ ከጆና ጆና ሶዶ አሉልሽ ሶዲ ሁለቱም ነውሁለቱም ፂም ያላቸዋል። ፂም ብዙ ነው የሶጆ አንቺ አቡዬ ፂም ማለት ልክ እንደዚህ የሆነ ሞላ ሲል ደስ ያልሽው እዚህ ላይ ወንድ ልጅ ደስ ይላል። እሱማ ሁሉም ሴቶች ፂምና ደረት ይወዳሉ። ምን እንደምታደርጉበት ማለት ነው እና በደረት ምን ሆና በቅም ፂምና ደረት የራሳቸውን መስፈርት ያስመዘግባሉ። የአንቺን መስፈርት የሚያሟላ የሚያሟላ ሰው ሲመጣ ትሆኖ ግጣምሽን ታገኛለሽ። አሁን ወደ ተረኛ ሚል ጠብት ኮዷ የቤቢ ኮድ ዜሮ አራት ነው። ጋይስ ዜሮ አራት የቤቢ ኮድ ኦኬ። አሁን ወደ ተረኛ ከሻለውነሻ ተረኛ ማሪ የአንቺ ተራ ነው። አንቺ ነሽ ከቢ ሚቀጥል ይገባሽ እናተልቅሽ ጋይስ ከፍቶ ነበር እኮ ካሜራ ቤትዬ እፈልገሽ መልሽ ኔ እናት ሲያሳዝን። ካሜራ ከፍቶ ነበር ኔ ፍቅር ቤትዬ። ኔ ፍቅር ያልኩት አንቺን ነው። እኔ ባለ ትዳር ነኝ። የሰው ሰው ኔ ፍቅር አልልም። እሺ፣ ሻሎም እንኳን ደህና መጣሽ እህቴ፣ እንኳን ደህና ቆይሽ። እሺ የምትፈልጊው የትዳር አጋር የምን እምነት ተከታይ ይሁን? ፕሮቴስታንት ፕሮቴስታንት። ያ ፕሮቴስታንት ፕሮቴስታንት። እሺ እድሜው፣ እድሜ እስከ ሰላሳ ቢሆን ችግር የለው። እኔ 23 ነኝ። እሺ ሶ የእሱን ከ27 እስከ ሰላሳ አድርጌልሻለሁ። ከ30 እንዳይበልጣ እ የሚኖርበት ሀገር ከሀገር ውስጥ ከሀገር ውጭ? አቡ ሰላም ነው ወየው የእኔ ጺም አየሽ? ሀገር ውስጥ ሲሚሊሎት ሀገር ውስጥ፣ ሀገር ውስጥ የሚኖር እሺ ቁመቱ ረጅም፣ አጭር፣ መካከለኛ? ረጅም ረጅም ወይኔ አጭር ወንዶች ሲያሳዝኑ! አንድ መካከለኛ እንኳን ምን የለም፣ ሁሉም ረጅም ረጅም ረጅም ረጅም ረጅም። ወይኔ አጭር ወንዶች ውሃ በላቸው። እሺ ሰውነቱ ወፍራም፣ ቀጭን፣ መካከለኛ? መካከለኛ ሰውነት። እሺ ከለሩ ጸይም፣ ቀይ፣ ጥቁር ስራ ቢኖረው ባይኖረው ችግር አለው? ስራ ይኑረው፣ ከሌለው ግን መስራት የሚችል ወንድ ይሁን ለማለት የሚያስብ ሰው ከሆነ ኦኬ። ስራ እስኪያገኝ ድረስ እንዴት ትሆናላችሁ? ፍቅረኛሽ መጣ፣ ተዋደዳችሁ፣ መልክ ባህሪ ተግባባችሁ እና ስራ የለውም። ስራ እስኪያገኝ ድረስ በምን ይጋብዝሻል ስትገናኙ? አንቺም ኢትዮጵያ ውስጥ ሆነሽ አሁን ኢትዮጵያ እዚህ ጋር የሚኖርበት ሀገር ኢትዮጵያ ላይ የመረጥሽው ሰው ኢትዮጵያ ውስጥ የሚኖር አንድ ሰው መጥቶ ተመችቶሽ ተመችተሽ ተግባብታችሁ ከዛ ስትገናኙ ካፌ ሄዳችሁ ለማውራት ማን ሊከፍል ነው? ሂሳብ ከፍያ? ችግር የለብሽም? ችግር አለ? ችግር የለውም፣ ግን ወንድ ልጅ ለመስራት የሚያስብ ከሆነ ኖርማል ነው። መስራት የማይፈልግ ከሆነ ነው ችግር አይደለ እንዴ? መስራት ፍላጎት ካለው ስራ ባይኖረውም ችግር የለውም ነው አቋምሽ? ስራ ባይኖረውም፣ ኤክስ ኦኬ። የመስራት ፍላጎት ይኑረው። የመስራት ፍላጎት፣ እሺ የመስራት ፍላጎት ያለው አግብቶ ይፈታ ቢሆን ችግር አለው? አግብቶ ይፈታ ቢሆን ያገባ፣ ያገባ። እሺ ያላገባ ሆኖ ከድሮ ፍቅረኛው ልጅ አለው ችግር አለው? ልጅ ያለው ቢሆን ልጅም ያለው አልፈልግም፣ በውጭም የወለደ አልፈልግም። አስተዋይነት ትክክል። እሺ ልጅ የሌለው ያልወለደ። በአቋምሽ የጸናሽነሽ ቆፍጠን ያልሽነሽ ደስት ያለሽ አስተዋይሽነሽ ይመችሽ። የሻሎም ኮድ ዜሮ አምስት ነው። የሻሎም መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ27 እስከ 30 የሆነ ሀገር ውስጥ የሚኖር ቁመቱ ረጅም ሰውነቱ መካከለኛ የሰውነት መጠን ያለው መልኩ ጸይም ስራ ባይኖራውም ችግር የለውም፣ የመስራት ፍላጎት ካለው እናም ከዚህ በፊት ያላገባ ያልወለደ ይህን መስፈርት የምታሟላ ወንድሜ ካለክ ዜሮ አምስት እጽፋለሁ እናስገባሃለን እሺ ሶድ ቪዲዮ አላበራህም አብራ ሳይነቅሉት ሞዴሬተሮች ኦኬ ናው ማነው ተረኛ ቤቢ አስመዝግባለች ራህመት አስመዝግባለች ቲና ናት ተረኛ ቲና ቀጥሎ ጆ ከዛ ሶድ እሺ ሌላ ሰው እንዳታስገቡ አንድ ቦታ የኔን ባካፕ አካውንት የኔን አካውንት እነቅለዋለሁ ጋይስ የኔን ሁለተኛ አካውንት አስወጣዋለሁ በእኔ አካውንት ቦታ የሻሎምን ኮድ እየጻፉ ነው። ብዙ ሰዎች ዜሮ አምስት እየጻፉ ነው። አስገቡላት፣ ቦታ ስለሌለ የኔን ሰከንድ አካውንት እነቅልዋለሁ። የኔን ሁለተኛ አካውንት አስወጣዋለሁ። ኦኬ፣ አስወጡት ሞዴሬተሮች፣ የኔን አካውንት ቤትዬ፣ የኔን አካውንት እንቀሉና ቡየኔ እኳ በዝብዬን ስለማደ ሰላም በልሽ በጣም ስለምትመች ሰላም ልበልሽ ብዬ ነው፣ በዛው የገባሁት መንገድ ላይ ስለሆንኩ ነው። ኑሪልን፣ ረጅም ዕድሜ እና ጤና ይስጥሽ። በቃ ለወርድ ስለሆነ ወንድምህ ያመሰግናል። ያው እዚህ ጋር ሁለት ቦታ አለ፣ ሁለት ቦታ አለ። ዜሮ አምስት የሚጽፍ ሰው ሁለት ሰው አስገብታችሁ ከሁለታቸው ሻሎም ትመርጣለች። ሁለት ሰው አስገብቶላት ዜሮ አምስት ከሚጽፉት ውስጥ ኦኬ። ተረኛ ቲና ናት። ተረኛ ቲና፣ እንኳን ደህና መጣሽ። ሰላም እንዴት ቆያችሁ? እንዴት ነሽ? ሰላም ነው ማሬ። ማጥሩ አለን። እሺ ቲናዬ፣ የምን ምነት ተከታይ ኦርቶዶክስ? ኦርቶዶክስ። ኦኬ። እድሜው 28 እስከ 35 ምናምን ባለው ከ28 እስከ 35። የት ሀገር የሚኖር ሀገር ውስጥ ወይስ ሀገር ውጭ? ሀገር ውጭ የሚኖር? ከሀገር ውጭ እንግዲህ ከሀገር ውጭ ለሚሉ ሰዎች ያው ለሁሉም የምጠይቀው ጥያቄ ነው። ለምንድን ነው ሪሙቭ እያደረጋቸዋቸው ያላችሁት ጋይስ? እዚህ ጋር የነበረው ቪዲዮ አግብቶ ነበር። አይ ቪዲዮ ካበሩ አትንቀሏቸው። እሺ ፍቅሮች፣ እሺ ሴቶች፣ ሴቶች ዜሮ አምስት ከጻፉ ስማቸው የሴት ከሆነ እንዳታስገቧቸው። ሴት ለሴት አናጋባም እኛ ወንድና ሴት ነው የምናገናኘው። ሴት ለሴት አናገናኘው። እሺ ከሀገር ውጭ ለሚሉ ሰዎች ላይ ሁሉም መጠይቀው ጥያቄ ነው። ከሀገር ውጭ ሲባል እነሱ የሚያስቡት ላይት እኔ ከሀገር ውጭ ስለምኖር በእኔ ልትከብር እንድወስዳት ፈልጋ እንጂ ፍቅር ፈልጋ ብለው አያስቡም። ሰው ምክንያትሽ ለምንድን ነው ከሀገር ውጭ የፈለግሽ? ያው እኔም ሊቢያ ሊቢያን ያለሁት ያው በቅርቡ ሄዳለሁ ወይም ይዞኝ የሚሻገር ከሆነ ኦኬ። እንደዚህ እውነቱን ስትናገሪ ደስ ይላል፣ አምኖበት ስም እንዲገባ። ስለዚህ አንቺ ሊቢያን ያለሽ የምትፈልጊው ወደ አውሮፓ ያለ ሰው ነው። እሺ ቁመቱ ረጅም አጭር? እኔ ሜትር ከስልሳ አምስት ምናምን አካባቢ ነኝ። ከእኔ ትንሽ አደፍ ረጅም ማለት ነው። እሺ የሰውነት እንትኑ መካከለኛ፣ ቀጭን፣ ወፍራም መካከለኛ። መካከለኛ መካከለኛ። መልኩ ፀይም ቀይ፣ ጥቁር? ጥቁር አይሆን። ፀይም እና ቀይ ከሁለቱም አንዱ ቢሆን ችግር የለውም። ፀይም ወይም ቀይ፣ ፀይም ወይም ቀይ። ስራ ቢኖረው ባይኖረው ችግር አለው? ግድ ነው? ስራማ ያስፈልጋል። አግብቶ የፈታ ቢሆን ችግር አለው? ችግር የለውም። የኖረው ችግር የለውም። ልጅ እስከ ስንት ድረስ ትስማሚያለሽ? ላይ ስድስት ያለው ልጅ አንድ ልጅ ከሆነ እስማማለሁ። ኦኬ፣ የቲና መስፈርት አነብላችኋለሁ። ኮዷ ዜሮ ስድስት ነው። የቲና መስፈርት በእምነቱ የኦርቶዶክስ እምነት ተከታይ የሆነ እድሜው እሷ የምትኖረው ሊቢያ ነው። አውሮፓ ሚዩት አድርጊ፣ ከዛ ቪዲዮ አብሬ ወይም አብራ። ቁመቱ ረጅም የሆነ እንደገባችሁ መጀመሪያ ሚዩት ነው የታረጉት፣ ከዛ ቪዲዮ ታብራላችሁ። ቁመቱ ረጅም የሆነ የሰውነት መጠኑ መካከለኛ የሆነ ፀይም ወይም ቀይ የሆነ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጅ እስከ አንድ ድረስ ቢኖረው ችግር የለውም። ይህን መስፈርት የምታሟላ ወንድሜ ካለክ ዜሮ ስድስት ትጽፋለህ። ለምሳሌ ማለት ነው ቲና። እዛው ሊቢያ የሚኖር ሆኖ አብረን እንሻገራለን ብሎ የሚመጣስ እርግጠኛ ከሆን ችግር የለው። ተሻጋሪ እንደሆነ ነው እርግጠኛ። ብዙ እንደዛ እያሉት ልጆችን ትሚሉ ስላሉ ገብቶሻል። ጥሩ ዜሮ ስድስት የሚጽፉትን አስገቡ። ተረኛ ወንዴ ኒህ ቦታ እያለ የኔን ባካፕ አካውንት አስገባዋለሁ። ጋይ ፎሎ አርጎት ይህን አካውንት ፎሎ አርጎት ይሄ አካውንት የኔ አደጋ ጊዜ አካውንቴ ነው። ይሄ ሲዘጋ ማለት ዋርኒንግ ቢሰጠኝ ምን ቢል ምን ቢል፣ በዚህ ነው የምታገኙኝ፣ በባካፕ አካውንት። ኦኬ ተረኛ ትዳር ፈላጊ ነኝ ብላ ትጻፉ። ትዳር ፈላጊ ነኝ ሶሎ ተነቀልክ። ሰይ ቤትዬ የኔ አንጀት አረስ ደቂቃ እታስቀምጣቸው እኮ ካሜራ ሳያበሩ። እሺ አሁን የምጽፉት ኮድ ለራህማ የራህማን አነባለሁ። የራህማ ኮዷ ዜሮ ሦስት ነው። የራህማ መስፈርት በእምነቱ ሙስሊም የሆነ ስደት ላይ የሚኖር ረጅም ቁመት ያለው መካከለኛ የሰውነት መጠን ያለው እድሜው ከሰላሳ እስከ ሰላሳ አምስት የሆነ ፀይም መልክ ያለው ኒዋዳ ቪዲዮ አላበራም። ቻው ባይ ባይ። ለፋት እኮ ገብታችሁ ፍሬንድ እኮ መንጽፋችሁ ገብታችሁ ቪዲዮ ካላበራችሁ አናስቀምጣትም። መስዬ ራህማን ለምንል ሙባረክ ሻት ማርያም

በሱ ፈቃድ ቆይዴ ነው። አራት ሺ ፎሎ አለው። ስለዚህ ቪዲዮ ማብራት ይችላል። እስካሁን ባለመብራቱ ተነቅሏል፣ ተነጥሏል። ባይ አዲሱ ስንት ፎሎ አለው? አንድ ሺህ አንድ መቶ ፎሎ አለው። ሶ ምን እያደረኩ ኮመንትን ተቀላጭ እንዳችሉ ኮሜንት እና ነው ምላክላችሁ። ሶ ድጋሚ ድጋሚ መጻፍ አትችሉም። እሺ፣ የማን ተራ ነው? ከሜሮን እና ከጽናት ማን ነው ቀድሞ የገባው? ጽናት፣ ነሽ የቀደምሽው? ናላ ሜሮን ነው መሰለ። እሺ፣ ሜሮን እንኳን ደህና መጣሽ። መቅዲ ቪዲዮ አብሪ፣ ጸልሟል። እሺ። እንዴት ነሽ ሜሮ? እንዴት ነሽ ማሬ? ስታምሪ ጥርስሽ ያምራል። ድድሽን ተነቀሰሻል? አ ጥቁር ሆነብኝ በጣም ሜሮን፣ የትዳር አጋርሽ የምን እምነት ተከታይ ሆን? ኦርቶዶክስ። ኦርቶዶክስ። እሺ፣ እድሜው እድሜው ከ28 እስከ እስከ 40። በቃ ከ28 እስከ 40። እሺ፣ የት ሀገር ይኖር? ሀገር ውስጥ? ከሀገር ውጭ ከሀገር ውጭ ከሀገር ውጭ። ቁመቱ ቁመቱ መካከለኛ። እኔ አጭር ማለት በደንብ ረጅም አለ መካከለኛ። ሁሉም ረጅም ረጅም ይላል። ጎበዝ አንድ ሰው መካከለኛ አለ። ሁሉም ረጅም ወንድ፣ እንደ አጭሮቹ እና መካከለኞቹ ማን ያግባቸው? ማሪ፣ ሁሉም ረጅም እያለ እሺ የሰውነት መጠኑ ወፍራም፣ ቀጭን እንዴት ነው? መካከለኛ። እሱ መካከለኛ ቢሆን ደስ ይለኛል። ቀጭን አልፈልግም። መካከለኛ። እሺ። ከለሩ ጠይም። ጠይም። እሺ። ስራ ቢኖረው ባይኖረው ችግር አለው እንዴ? አዎ፣ ስራ ይኖረው ግድ ነው። ስራ ግድ ነው። እና በምን ያስተዳድረኝ ነው። እሺ፣ አግብቶ እየፈታ ቢሆን ችግር አለው ችግር የለውም? ፈት ችግር የለብሽ? አዎ ችግር የለውም። እኔ አግብት ሲኔ ፈታ ኦኬ። ፈቱ ችግር የለም። እሺ ልጅ እስከ ቀድሞ ትዳሩ ከፈታው ትዳሩ ልጆች ቢኖሩት ችግር የለብሽም?